በቡታጅራ ከተማ ምን ተፈጠረ? ጉድ! ደሴ ግሸን ማርያም ምን ተፈጠረ? ማንም ያልጠበቀው ክስተት። በቡታጅራ ሕዝባዊ አመጽ ተቀሰቀሰ። ነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም፣ ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንደምታረጉት ይሄ ቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማሳቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም እጠይቃለሁ። ወቅታዊና አዳዲስ መረጃ አገራችን ኢትዮጵያ ተዋህዶ እምነታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችን ጨርሰን መተናል። ሰብስክራይብ እያደረጋችሁ የሉልቷን እየጫናችሁ እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። ሰበር ሰበር የሚባሉ የተለያዩ መረጃዎችን ይዘን መተናል። ዛሬ እንግዲህ ብዙ ተጓዦች ወደ ግሸን ማርያም በሰላም እየገቡ እንዳልሆነ ብዙ ዘገባዎችን እየሰማን እንገኛለን። እሱስ ምን ተባለ የሚለው ነገር እንመለከታለን። እንደዚሁም ደግሞ በቡታጅራ ህዝባዊ አመጽ፣ ማንነትን፣ ሃይማኖትን፣ ባህልን፣ እሴትን በተመለከተ ህዝባዊ አመጽ መነሳቱን በየሰዓቱ እየተመለከተ እንገኛለን። እሱንም እንመለከት ይናል። ዛሬ 19 ነው። የወንድሜ ባሮ ቀጠሮ ነው ማለት ነው። እንግዲህ ፍርድ ቤት ሆኜ ነው ይህን ቪዲዮ እመለቅላችሁ ማለት ነው። እግዚአብሔር አምላክ እንዲያስፈታው ሁላችሁ በጸሎታችሁ አስቡት ለማለት እፈልጋለሁ ማለት ነው። ሁላችሁም ሰብስክራይብ እያደረጋችሁ ደወሉን ጫኑ፣ እስከ መጨረሻ ድረስ ተከታተሉ። ወደ ቪዲዮዎቹ

እመብርሃን መአዛ ሸተተኝ ከግሸን ትናፍቂኝ አለሽ ምልሁን ትረብኝ አለሽ ምልሁን ነይ ነይነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ

የደሴ ወጣቶች በጣም እናመሰግናቸዋለን። በጣም እጅግ በጣም ደስ ብሎናል። እንወዳቸዋለን፣ እናከብራቸዋለን። ከዚህ የበለጠ እንደምሰሩ እናምናለን። በጣም እናመሰግናለን። ያው እኛ የመጣ ነው ከአዲስ አበባ ከየካ ሚካኤል አካባቢ ነው። ወንድማችንም አማራ አለ። ከሸንኮራ ተነስተው የመጡ በጣም ጠንካራ የሆኑ ወንድሞቻችንም አሉ። ደሴዎች በጣም ደስ ብሎናል። ቃላት ያጥረናል፣ ደክሞናል እና እናመሰግናለን። ማረባላለው እንግዲህ የደሴ ወጣት እጅጉን እጅጉን በጣም በአማረና ክርስቲያናዊ የሆነ ስነምግባር አቀባበላችሁ እጅግ ደስ የሚል ነው። እኔ በጣም በጣም ከምለው በላይ አንድ በት ያንሰኛል። ይህ ለብዙ ክርስቲያን እውነት ወንጌል ነው ለእኛ ሳይሆን ለኢ አማኝ ሁላ ወንጌል የሆነ በኔ በኩል እስካሁን ሆኖ የማይታወቅ ላ ስ ሆኖ አይደረግ ያልተደረገ ዘንድሮ ያየሁት እጅግ በጣም ደስ ብሎኛል። በተጓዡ ስም በማህበረ በር አቅልም እ አመሰግናለሁ። የግሸን ማርያም ጣራ ላይ ነው የምገኘው በዚህ ሰዓት። የጊሸን ማርያም ጣራ አፍሷል። እንደምትመለከቱት ጉልላቱ አዘንብሏል ብሏል። ስለምን አልጠይቃችሁ፣ ስለምን ወደ እናንተ አልድረስ፣ ከዚህ በላይ የሚያስጨንቅስ ጉዳይ ምናለ? አለ ይህንን ጣራ የማደስ ጉልላቷን የመጠገን የማን ኃላፊነት ነው? ዛሬ በድንግል ማርያም በጊሸን ማርያም ልጠይቃችሁ። ጊሸን ማርያም መጥቶ ጸሎቱ ያልተሰማለት ማን ነው? ማን ነው ጸሎቱ ያልተሰማለት ማን ነው? ስለቱን ያልሰማችለት ማነው? ነው ከዚች ቃል ኪዳን ምድር ያረገጠ ለግሸን ማርያም መቶ ብር ታጣላችሁ ብዬ አላም ነው ሁላችሁም ህዝበ ክርስቲያን፣ ይሄ ቪዲዮ በመላው ዓለም እንዲታይልኝ ይፈልጋለሁ። ይህ ቪዲዮ በመላው ዓለም ታይቶ ሁሉም ህዝበ ክርስቲያን የራሱን አሻራ የራሱን ድርሻ እንዲወጣ ለዚች ጥንታዊና ታሪካዊ ቦታ እባካችሁ፣ እንደምትመለከቱት እንጠግናት። በድንግል ማርያም በግሸን ማርያም ሁላችሁም ሃምሳ ሃምሳ ጊዜ ብቻ ኮፒሊንክ በማድረግ ብዙዎች ይችን ገንዘብ እንዲሰጡ አድርጉልኝ። የግሸኗ ማርያም ምስክሬ ናት። እንደ ዛሬ በህይወቴ አዝኛ አላቅም። ይሄው ተንበርክኬ ነው የምጠይቃችሁ። ዛሬ ግሸን ማርያም ነው የምገኘው። የልጅነት ኃላፊነቴን እንድወጣ አግዙኝ። እሱ ብቻ አይደለም። በዚች በቃል ኪዳን ምድር ሁላችን እዚህ ከትመናል። ለምን እንደምትሰላችሁብን ግራ ይገባናል። ከአዲስ አበባ 482 ኪሎ ሜትሮችን ርቀት ተጉዘን እኛ እዚህ ይመጣል። እናንተ ደግሞ የእናንተ ኃላፊነት ሼር ኮፒሊንክ አድርጎ ለብዙ ኦርቶዶክሳውያን ይህንን ቪዲዮ ማድረስ ነው። የጊሸኗ ማርያም ትጣራለች። ለምን ካላችሁኝ ግን ጊሸን ማርያም ጉልላቷ አዘንብሏል። ጊሸን ማርያም ጣራዋ ፈሷል። በጊሸን ማርያም ማን እንባው ያልታበሰለት ስለቱ ያልሰመረለት አለ? ስለዚህ ሁላችሁም ሕዝበ ክርስቲያን ገንዘባችሁን ለጊሸን ማርያም አበርክቱ። ግድ የላችሁም ትባረካላችሁ፣ ግድ የላችሁም ትጸድቃላችሁ። እዚህ መቶ ጸሎቱ ያልተሰማለት ማንም የለም። ይህ ጥንታዊና ታሪካዊ ቦታ በዚህ ልክ ነው የሚገኙ ሁላችንም ይህንን ቪዲዮ ለብዙዎች በማድረስ የበረከቱ ተካፋይ እንዲሆኑ በዚች አካውንት ሁሉም ሰው ገንዘብ እንዲያስገባና እንዲረዳ እንዲያግዝናል ተሰማ የገና ድብስ ተሰማ

ትእዛዝ የህዝብ ፍላጎት የማያከብርና በራሱ በአንባገነነት በርካታ ውሳኔዎች የሚያሳልፍ ቢሆንም በውጥ ተመሳሳይ ውሳኔ ያሳለፈ ሲሆን ውሳኔ ግን ከፍተኛ ተቃውሞ ከነዋሪዎች እና ከወጣቶች ገጥሞታል። ወጣቶቹ በተለይም ተቃውሟቸውን ብልጽግና ሌባኖ ማለት እያሰሙ የቀጠሉ ሲሆን፣ ጎዳናው ተዘግተዋል። በከተማ ያሉ አገልግሎት ሰጪ ተቋማትም ጥቃት ተከፍቶባቸዋል ተብሏል። የችግሩ ችግሩ መነሻ አገዛዙ በህዝቡ ባህል እምነት ላይ ያሳለፈው ውሳኔ ሲሆን ከትላንት መስከረም አስራ ሰባት ሁለት ሺህ አስራ ስምንት ጀምሮ በቡታጅራ ከተማ የተቀሰቀሰው ግጭት ከፍተኛ ነው ተብሏል። ግጭቱ ምክንያት ነው ተብሎ ለዘመናት የተጠቀሰው በመስቃን ወረዳ እንቦር ቀበሌ ስር ይተዳደር ነበር የተባለ የስናኖን ሴራ ባህላዊ ስርዓት የብልጽግና አገዛዝ የዞኑ አመራሮች ስናኖ ሴራ የእንቦር ቀበሌ አይደለም የዶቢ ቀበሌ ነው ብለው ወስነው ቅስቀሳ ማድረጋቸውና በአዳራሽ ተቀምጠው ለማክበር በመወስላቸው ነው ተብሏል። ይህ ባህላዊ ስርዓት ቀበሌ የነጥቆ ቀበል እሰጥቻለሁ ያለው የብልጽግና አገዛዝ ከውሳኔ በተጨማሪም በወረዳ ዋና ከተማ ቡታጀራ ሴራና አዳራሽ ላይ ልዩ ዝግጅት በማዘጋጀት የተነሳ ነው የተባለው። ይህን ተከትሎም አሁን ላይ የአካባቢ ሽማግሌዎችና ወጣቶች ጥያቄያቸውን ቢያቀሩ አገዛዙ ሊመልስላቸው ባለመቻሉ ወደ አመጽ ገብተዋል ተብሏል። ሁሉም የህዝብ ሴቶችና ባሎችን ለግጭት ለጦርነትና ና ለመለያየት የሚጠቀመው የብልጽግና አገዛዝ በጉራጌ ዝም መካከል የፈጠረውን የተጠናገ ዲያቆን ክርስቶፎሮስ አርፈ ተቀመጥ ሚል ዛቻ እየደረሰው ነው የሚገኘው ወንድሜ ክርስቶፎሮስ ብታረፍ አይሻልም? ማልበል ወንድሜ እረፍ ብያለሁ። የመጨረሻ ነ አማና እንግዲህ ዛቻውን ደሞ እያሰማ የሚገኘው ጋሼ ነው ማለት ነው። ቤተክርስቲያንን በዚህን ያክል መጥላት ለምን ያስፈልጋል? ተው እረፍ፣ የቤተክርስቲያንን ማዕረግ አትዘብት ብሎ ሰው ሲመከር ወይም ደግሞ ነገሮች ፊትለፊት ሲቀርቡበት ግዴን ለምሺ መለስ ስልበል ብሎ እኮ ከልቡናው ጋር ተማክሮ ዝቅ ይላል። በዚህን ያክል የቤተክርስቲያን ጠላት ለመሆን ቆርጦ መነሳት፣ ሚዲያው የሆነን ነገር ከያዘ የሆነ ጊዜ ብቻ አጨብጭቦ አሸብሽቦ ይተዋል፣ ከዛ በኋላ ተመልሼ መልክ መስራት እችላለሁ በሚል ድጋሚ እየታየ ያለ እብሪ ይህ እብሪተኝነት ይተነፍሳል። አሁንም ቢሆን በቅድስት ቤተክርስቲያንና በክብሯ በማዕረጓ ማንም ቆሞ ሲሸና፣ ማንም ሲያላግጥባት አንመለከትም። ስለዚህ አሁንም ከዚህ ድርጊት ለመታቀብ ደግመን ደጋግመን ደጋግመን እየመከረ ነው የምንገኘው። የቤተክርስቲያን ማዕረግ መዘበቻ አይሆንም። ቃል ለምድር ለሰማይ ይህን ነገር ቪዲዮ እንደተመለከታችሁ ነው። ጊሸን ደብረ ከርቤ እንግዲህ የሚሄዱ መንገደኞች ከ15 ጀምሮ በሰላም እየገቡ እንደሆነ ያለው መረጃ ያመለክታል። እንግዲህ በትናንትና ዕለት ኩታበር የሚባል አካባቢ ላይ መንገዱ ትንሽ ተዘግቶ ነበር። ከዛ በኋላ ተከፍቶ ግን አሁንም መንገደኞች በሰላም እየገቡ እንደሆነ ያለው መረጃ ያመልክታል። ደሴም እንግዲህ ኦርቶዶክስ ያድባ ለማተቦች ወጥተው በሰላም በፍቅር ሲቀበሏቸው፣ እግራቸውን እያጠቡ ምግብ ሲያበሏቸው እየተመለከትን እንገኛለን። እግዚአብሔር አምላክ እንግዲህ የሬሰ ሰዎች እግዚአብሔር አምላክ ይስጣችሁ፣ እግዚአብሔር አምላክ ያክብራችሁ። ለባል ስለጋለ ከሬስ እንግዲህ 80 ኪሎ ሜትር ላይ የምትገኘው የጊሸን ማርያም አምባሶላ መቤትን እንግዲህ ለማክበር ብዙ ኦርቶዶክሳውያን ወደዛ እየገሰገሱ ይገኛሉ። እግዚአብሔር አምላክ እንግዲህ በጉዟቸው ሁላ ይከተላቸው ለማለት ፈልጋለሁ። እኛም እግዚአብሔር እንግዲህ አልፈቀደልንም ዘንድሮ አለ ነው ከባሮክ ይጋለ እንዴ ዳሰበነበ እንግዲህ ከዛሬ አምስት ወር በፊት እንግዲህ ግሽር ማርያም ጣሪያ ጉላቱ ሰልጉላ ብለን አብረን እዛው ግሸን ደብረ ከርቤ ነበርና አሁንም ለእኛ ለኛ ዋስ ጠበቃት ሁለን ማምላክ ወላዲተ አምላክ በሕይወታችን በኑሯችን ሁላ ትቅደም ልን ወንድሜ ባሮኬ እንግዲህ በይሳት ፍርድ ቤት የሚቀርብበት ቀን ነው 19 እና ሁላችሁም በጸሎታችሁ አስቡት። ይሄን ቪዲዮ ያመጣሁላችሁ እንግዲህ ለእናንተ ባሮኬንም በህል በጸሎታችሁ እንድታስቡት ነው ማለት ነው። እንግዲህ ቀጣዩ መረጃ ህዝብ ያመጥ መቀስቀሱን መከስቀሱን በቡታ ጅራ ማንነትን፣ ሃይማኖትን፣ ሴትን በተመለከተ ተመልክተ ላለማለት ትልቅ አመጽ እንደተነሳና መንገዶችን ላለን እንደተዘጉ በጉራጌ ክልል እየተመለከተን እንገኛለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን ለማለት ፈልጋለሁ። ዛሬ ባሮኬ ፍርድ ነው። ሁላችሁም ኦርቶዶክስያን ባለማተቦች በጸሎታችሁ አስቡ። ግሸን ማርያም የሚጓዙ መንገደኞች እንግዲህ በሰላም እየደረሱ እየገቡ እንደሆነ ቪዲዮዎች እየተመለከተን እንገኛለን። የሚባለው ሌላ ነው፣ እየሆነ ያለው ሌላ ነውና እዚህ ኦርቶዶክስያኖች ባለማተቦች እንግዲህ አትደንግጡ፣ አትሸበሩ። ምንም የተፈጠረ ነገር የለም። እንግዲህ ያንባ ሰላም መቤት ባሮኬ ዛሬ አስፈትታ አብረን እንደምናከብረው ተስፋ አረጋለሁ። ሁላችሁንም ወዳችኋለሁ። ሰብስክራይብ ያደረጋችሁ ድምጿን እየጠናችሁ እስከመጨረሻ ድረስ ተከታተላችሁን እናመሰግናለን። መልካም ባሉንላችሁ ማምላኩ ወላዲተ አምላክ በቤታችሁ በኑሯችሁ ሁሉ ትቅደምላችሁ። እንኳን አደረሳችሁ ለመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ሰላሙ ነው።